ሰላም ሰላም፣ ውድና እየተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ። ወደ እኔ ቤት ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ፣ በስራችሁ ስኬታማ ሆኑ። ያላገባችሁ ፈሪሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ደግሞ ፈሪሃ እግዚአብሔር ያደረበት ትዳር ይሁንላችሁ። አዲስ የሆናችሁ እንግዲህ ሰብስክራይብ በማድረግ አግዙኝ፣ ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት ማለት ነው። ቻናሌ የወደቀና እና ብዙ ጊዜ ረጅም ጊዜ እንትን ያለ ስለሆነ ቪዲዮን ተሰርቶበት ተለቆበት ስለማያቅ ሪቪድም አለበት እና እስኪ ፕሊስ ኮፒ እንትን እያደረጋችሁ ላይክ እያደረጋችሁ ሼርም አድርጉልኝ፣ ማለት ነው። ሼር እያደረጋችሁ ቪዲዮንም ላይክ በማድረግ ሙሉ ቪዲዮን በማየት አግዙኝ ማለት ነው። ዛሬ ይዤላችሁ የመጣሁት እንዲሁ ለሙከራ ያህል ጸጉሬን ቀቅዬ በዚህ ውሃ ታጥብያለሁ ማለት ነው። በአብሽ ማለት ነው። አብሽ ብዙውን ጊዜ በጣም ቆንጆ ነው፣ ሽታው ነው እንጂ መጥፎ። ለሽታው ደግሞ እንዲሆን ደግሞ ሮዝመሪ ወይም ስጋ መጥበሻ ቅጠል አርጌበታለሁ። የስጋ መጥበሻ ቅጠል አድርጌበታለሁ። አሁን ፀጉሬ ተጠቅሜ ለፀጉሬ ቀቅዬው የተረፈኝን ማለት ነው ውሃ ለፊቴ ደግሞ ለመቀባት ከሩዝ ዱቄት ጋር ማለት ነው ላዘጋጅ ነው ማለት ነው። የሩዝ ዱቄት አንድ ማንኪያ አደርጋለሁ። ከዛም በላይ ቆይ ከተረፈ ያው እጄን መቀባዋለሁ ማለት ነው። እና አሁን ይህንን ውሃውን እጨምራለሁ፣ የእንትኑን ማለት ነው የአብሽን ውሃ። አብሽና ሮዝመሪ አለበት። ሮዝመሪ ለሽታ ጥሩ ነው፣ ለክፉ አይሰጥም ማለት ነው። ይሁን በዛትን ግን የመጀመሪያ ጊዜ ነው። እንዴት ነው ጸጉሬንም ስጠቀም የመጀመሪያ ጊዜ ነው። እናንተ ማር ካላችሁ ማር አድርጉበት ማለት ነው። ማንኛውንም ውህድ ስሰሩ ማር ተጠቀሙው። ማር ጥሩ ነው። በጣም በጣም በጣም ማር ጥሩ ነው። እኔ ይኸው አሁን ማር እጠቀማለሁ ማለት ነው። የኢትዮጵያ ማር ሳላበዛ ትንሽ እጠቀማለሁ ማለት ነው። ከራስ የሚበልጥ የለምና ማለት ነው። እስኪ አዋ ህጄው እመጣለው ፎቶ ለማንሳት ለመያዝ ስለማይመቸኝ ማለት ነው። ቪዲዮ አሁን እንዲህ አዋ ህጄዋለው ማለት ነው። የተጠቀምኩት ማር ነው፣ የኢትዮጵያ ማር፣ የሩዝ ዱቄት እና የአብሽ ውሃ። አብሽና ሮዝ መሪ አለበት ለሽታው ለአብሹ ሽታ ስል ሮዝ መሪ አርጌበታለሁ ማለት ነው። እኔ ይሄንን አሁን ገና አልደፋውም ሌላ ነገም ተነጎዲያም እጠቀመዋለሁ ማለት ነው። ፍርጅ አርጌ ማለት ነው። አሁን እኔ በጣም ስለማንጠባጥብ ማለት ነው ይሄንን እለብሳለሁ ማለት ነው። የአብሽ እና የሮዝመሪ ውሃ፣ የእሩዝ ድቄት ማር ማር ትንሽ ማር አድርጌበታለሁ እኔ ሰስቼ። የኢትዮጵያ ማር ስለሆነ ሰስቼ ነው ያደረኩት እንደዚህ እገባለሁ ማለት ነው እንትን ቆንጆ ነው ለፊት ይሄ ምንድነው፣ ስሙ፣ በጉር ለሌለባችሁ አለርጂክ ለሌለባችሁ ሰዎች ማለት ነው። ቆዳችሁን እጃችሁ ላይ ተቀቡና ሞክሩት። ይሄ አብሽ ማለት ነው። አብሽ በጣም ጥሩ ነው። ሽታው ነው ትንሽ የሚያስጠላው። ለጸጉር ቆንጆ ነው። እኔ አሁን ጸጉሬን በሱ ውሃ አራርሼ ሰርቸዋለሁ ማለት ነው። ጸጉሬን አራርሼ እኔ እኔ ጸጉር የተጎዳ ነው፣ በጣም ውሃ አልጠጣም፣ ብዙ ነገር ይጎሉኛል ምግብ ላይ ብዙ ነገር። ፀጉሬ እንዲህ አይነት አልነበረም። ይህን ጸጉር በጣም ስላችሁ በቃ ደህና ነው፣ ምንም አይልም ነበረ። አሁን የድሮ ጸጉሬንና አሁን ያየ ሰው ወይኔ፣ በጣም ጸጉርሽ ምናምን ልትብል ትችላለህ ይሉኛል። ወፍራም ሆኖ ብዛት ቢኖረ ግን ቆንጆ ነበር ጸጉሬ። እንደዚህ እንዳሁኑ የተበላሽ አይደለም። እና አብሽ ዱቄት ለማድያት በጣም ጥሩ ነው። የአብሽና የሮዝመሪ ውሃ አብሹን ሽታ እንዲቀንስልኝ ብዬ ነው ሮዝመሪውን ውሃ ያደረግኩት። አንዳንዴ የጸጉራችን አብሽ ያሸትታል። አብሽ በነገራችን ላይ ቆንጆ ነው ለሚጠጣው ሰው ሳይበዛ። ድሮ አራስ ቤት ሆነ እንጠጣ ነበር አብሽ ራሱ ራሱን ይዘጋጃል ማለት ነው። ያብሽሮ ግን የቀመሰ ሰው አለ? ሀረር ሰዎች ያቁታል ያብሽ ሽሮ በጣም እኔ ጓደኛዬ ፈረንሳይ ሀገር ነች ያለችው፣ ያው ትንሽ ሀረር ጅቡቲ ምናምን ስለኖረች ይህንን ሽሮን ታቋለች። አዘጋጅታ እንደዚህ ብላይ ለሱ ብዬ ነው ከሀገር ቤት ያስመጣው። አዘጋጅቼ ግን ከስጋ ጋር ነው የሚበላው። ይጣፍጣል መጀመሪያ ላይ አዘገጃትጀት እጀትን ችግር ያለው አሁን ሁለተኛ ላይ ግን አቃተኝና አልጣፈጠኝም። ለሆድ ድርቀት ምናምን ላለባችሁ ቆንጆ ነው። ማንኛውም ደግሞ እንደዚህ አይነት ነገሮች አሁን ደርሶ በሳይንሱ ሲረጋገጡ ለጤና ጎጂም የሚሆኑ አሉ ጎጂም የሚሆኑ አሉ፣ ጥሩም የሚሆኑ አሉ እና አንዳንዴ እነኝህንም እያየን ስንጠቀም ማለት ነው ቆንጆ አድርጌ ተቀባው ማለት ነው። እና እስኪ ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ አዲስ ሆናችሁ ሼር አድርጉልኝ፣ በእናታችሁ ሼር አድርጉልኝ። ቻናሌ ሪዝድ ተብዬ በጣም እንትን ብያለሁ፣ ምን እንደሆነ አላውቅም። ስምም ቀየርኩ፣ ምንም ወድቋል። ያሳዝናል አይደል? ያስተንበታል። ስለዛ ነው አሁን እንግዲህ 20 ደቂቃ በኋላ እታጥበዋለሁ ማለት ነው። በነገራችን ላይ ጥሎብኝ እጄ በጣም ነው የሚያምረው። የእኔ ሎሚ ምናምን ጨምቄ ሳበቃ በጣም ነው የምጠቀመው፣ ቀባዋለሁ። እሬትም ካገኘው፣ እንደዚህ እንደዚህ እንደዚህ እጄ መቀባባት ወዳለሁ፣ ለምን እንደሆነ አላውቅም። እንደዚህ ውድና የተከበራቸው ቤተሰቦቼ፣ እኔ ቆዳዬ ቲማቴው ነው እንጂ ማይመቸኝ ሬት ርዝርዝ የማድረቅ ባህሪን ቢኖረው የሩዝ ዱቄት ፏ ያደርጋል። የቡና ዱቄትና ሎሚ የቡና ዱቄትና እንትንም በጣም ቆንጆ ነው፣ ለፊት ማለት ነው። እንቁላል ሽታውን ከቻላት እና እኔ ውሾቹ ይፈሩኛል። ውሾቹ በጣም ነው የሚፈሩኛ። አይጠጉኝ ማርና እንትን ስላለሁ ፏን ነው የሚለው። ፏን ነው የሚለው። ሀያ ደቂቃ። አንደኛ ይሄ ፊትን እስክራብ እንደማድረግ ነው የሚያደርገው እንትኑ እ የሩዙ ዱቄት ማለት ነው። ደቃቅ ስላልሆነ ቆሻሻውን ቆዳችን ላይ ያለውን ቆሻሻ ሙሉ ጫርጎ ያወጣዋል። የተጎዳውን ቆዳዎችንም ያወጣዋል። እንዴ ከዛን ቀስ ብለ ሳናበዛ ሽጣር ሳናበዛ ስትጠቀሙ አንድ ነገር ግን ሞክሩ። እጃችሁንም መጀመሪያ እጃችሁ ላይ ተጠቀሙ። አናታችሁ ላይ ደግሞ ቂቤ አትጡ። ቂቤ ቂቤ አትጡ። ውሃ ጠጡ፣ ውሃ ጠሉ። ለፊት ውበት፣ ለፀጉር አብግሪን፣ ቻናሌ ሰብስክራይብን በማድረግ ላይክም ቪዲዮውን በማየት በእናታችሁ ወድቋል። ቻናሌ ምስራቅ ለኑ፣ ለልጆቼ ነኝ።

የውላት ጉዶች እንዲህ እያደረግን ራሳችንን እንጠብቅ። ማርያምን ህይወት እንደሆነ አጭር ናት። ለየትኛው ጊዜ ነው እየተስማማን እየተስማማን እየተጠያየቅን እየተደጋገፍን በጎ ነገር በመስራት በጸሎት በእግዚአብሔርን በመመርኮዝ በመሆን ህይወት በቃ ነገ ዛሬ ታይተን ነገ ማንታየው ሰዎች ነው። እንግዲህ እኔ አሁን ከተቀባሁኝ ብዙ ረጅም ጊዜ ሆኖኛል። በነገራችን ላይ እንደዚህ ሁሌ ፊቴን ራሴን መጠብቅ አይደለሁም፣ ሰነፍ ነኝ። ያያችሁ ምን እንደመሰለ ልታጠብና ልምጣ። አይዮፋ አይ ላቭ ዩ ይኸውላችሁ የሩዝ ዱቄትና የአብሽ ውሃ ሩዙን ዱቄት በአብሽ ውሃና ኖር ነው። እናንተ መቆየት ትችላላችሁ ለሀያ 20 ለሰላሳ ደቂቃ ላያችሁ ላይ ድርቅ እስኪል ድረስ ምጥ እስኪል ድረስ ስክራብ እያደረጋችሁ ፊታችሁን መጠቀም ትችላላችሁ ማለት ነው። እና እኔ ግን መቆየት አልችልም። ወይ በሩ ይጮሃል፣ ወይ ሰዎች ይመጡብኛል። እንደዛ ሆኜ አንዳንዴ ይመጡብኝና ቶሎ ገና ስጀምርም የምደፋው ጊዜ አለ፣ ማልጠቀሙ ጊዜ አለ። እኔ ቦታ ስለሌለኝ ማለት ነው። ውድና የተከበራችሁ ቤተሰቦቼ የምትቀቡት ነገር ካለ እጅ እንኳን ይውላችሁ እንዴት እንደሚያሳምር እኔ በጣም ነው እጄ ወጀበል ጀነራል ዲቶል ቀኑን ሙሉ ነው። በጣም ነው እንትን የምለው ውሾች ቤት ውስጥ ሽንታቸውን ስለሚሸኑ ምናምን በጣም ነው ሲወለውል ምናምን ሙለው ግን እጄ ይኸውላችሁ ምንም የሚሰራ አይመስልም። ሳገኝ ሎሚም ቅብት ትላለው እንትንም ደግሞ እሬትም ወጣ ስል ዝም ብዬ አትክልት ላይ ቀጠፍ አድርጌ ሽሽት ስታርጌ ታጠበዋለሁ። ለዛውም በጣም ሰነፍ ነኝ እኔ። ማታ ምን ይደክሞኝ፣ በቃ ምን ውሾቹ ጸጥ አሉልኝ ልተኛ ነው እንጂ፣ እንደዚህ ፊቴ ልቀባ ምናምን አይደለም። ጸጉሬንም ያው እኔ በደንብ አልይዝም። አሁን ዝም ብዬ በዚህ ውሃ ቆይ እስኪ ያልኩት እና ሙቀቱ እንዴት ነው? አይደለም ሙቀት እንትን ይለናል፣ አይደለም በጣም ይሞቀናል አይደል? በየቀኑ ከመታጠብ ትናንትና ታጥቤያለሁ፣ ዛሬ ደሞ ከመጣጠብ ቆይ እስኪ በሱ ላራርሰው እና ላቤን ይጥረግልኝ ብዬ እንደዛ አደረኩት። እና ውድና የተከበራችሁ ቤተሰቦች በጣም ጥሩ ነው ይመቻል፣ ተጠቀሙት። አንድ ትሪትመንት ተቀብታችሁ ፊታችሁ ሚሳስ የሚቆጠቆጣችሁ ከሆነ አትጠቀሙት። መጀመሪያ እጃችሁን ቆዳ ሞክሩ፣ ወይ ከአንድ በኩል ፊታችሁ ላይ ሞክሩ፣ አለርጂክ ምናምን ካለባችሁ፣ በጉር ካለባችሁ። እኔ በተፈጥሮ በጉር የለብኝም፣ ፊቴ ማለት ነው፣ በጉር ምንም አይነት በጉር የለብኝም። ፊቴ ላይ ማድያት አለብኝ። ማድያቴ ግን በዚህ ከፍ ብከታተለውና ብጠቀመው በጣም ቆንጆ ነው። አብሽና ለአብሹ ሽታ የተጠቀምኩት የሮዝ በሪ ቅጠል ነው። ውሃውን የመጀመሪያ ጊዜ ነው እኔ ፀጉሬን፣ ገና ዛሬ መጠቀሚ ነው ተጠቅሜ አላውቅም። ግን ቅባት ሰርቼበት ተጠቅሜ በጣም ምርጥ ነው። ቅባቱ የአብሽ ቅባት በጣም ምርጥ ስለሆነ ውሃው ደግሞ ጥሩ ነው በሚለው ውሃው ባዶውን እንትን ከምል ትናንት አጥቤ ድርቅ እንዳለ ከሚቀመጥ በውሃው እያራርስኩ ደግሞ አሁን ዛሬ ዝም ብዬ አሸማ አደረኩት ማለት ነው። እና ውድ ና የተከበራቸው ቤተሰቦቼ ቆንጆ ነው፣ ተጠቀሙት። ሩዝ ለደረቅ ለርጥብ ፊት በጣም ምርጥ ነው። ደረቅ ፊቶች ግን ብዙም አይመችም፣ ግን የአብሹ ቅባትነት ስላለው ለደረቅ ፊት ከአብሽ ውሃ ጋር የሩዝ ዱቄት መጠቀም በጣም ምርጥ ነው። ለምን ረጅም ጊዜ ሆነኝ እንጂ ተጠቅሜው ነበረ። የአብሽ ውሃና የሩዝ ዱቄት አብሹ ቅባትነት ባህሪ ስላለው ፊት የማርጠብ ባህሪ ስላለው በእንግሊዝኛው ባለ አቅም ሞይስቸራይዘር ያደርገዋል። እና ተጠቀሙ። እወዳቸዋለሁ። አመሰግናለሁ። አዲስ የሆናቸው ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ላይክ በማድረግ አግዙኝ ያስባችሁበት ድረስ ክፉ አይን ካችሁ፣ የማታ እንጀራ ይስጣችሁ። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ቻርሳንበት